ዛሬ ምንም ነገር የለም። በቃ ማየት አትፈልግ፣ ያንን ነገር ማድረግ ከቻልክ እሺ። ይሄ ነው አንድ ዋንኛ ችግርሽ፣ ይሄ ነው ዋንኛ ችግርሽ። ይሄ ነው ካልፈለግም፣ በቃ የመጨረሻ ማስጠንቀቂያ ማለት ነው። ከዛ ደግሞ መተህ ችግሮቻችንን ብፈታ ይሻላል። አብርሃምን ማግኘት ትፈልጊያለሽ ነው አይደለ? በቃ ስሜትሽ እንደዛ ነው። ግን ማለት ነው እራስሽን ማጥፋት አለብሽ ወይ ምን ማለት ነው? አብራ የምነግር ነገር ማለት ነው ሄርሜላ ጋር እንዳይክ አልፈልግም። ከዚህ በኋላ ነገር ነግራችሁ ነበር። እስኪ ለምሳሌ ምን ነገርሽኝ? ብዙ ነገር ነግራችኋለሁ። ከጉድ የነገርሽኝ እኔ የሆነ ለማስባል ነበር ስትሞክሩ የነበረው ማለት መናገር የፈለግሽውን ነገር ተናገሪ። ለምንድን ነው በውስጥሽ የምታምቂው? አንተ ማን ስለሆንክ ነው? አንተ በሰው ህይወት የምትቀልደው ማን ስለሆንክ ነው? ምንድነው? እንደኛ እኮ ሰው ነው። ስነስርዓት መያዝ ካለብህ ስነስርዓትን ይዘህ ማስተካከል ያለብህ ነገር እያስተካከልክ መሄድ ነው ያለብህ። እኔ አንተ ባትመጣ እኔ አንተ ያለህበት ቦታ ፈልጌ መጥቼ ማግኘት እፈልጋለሁ። አንተ በረኪናውን ገዝቼልሽ ለምን አሁን አጨረሺው? ሰላም ሰላም፣ የነፂ ፋሚሊዎች እንዴት ናችሁ? አለ ዛሬ እግዚአብሔር ይመስገን። ያው ትላንትና ባያችሁት ቪዲዮ በጣም ደብሮኛል። ታካላሹ ብዙ ነገር ለብዙ ነገር መጠብቃልች ነበረች። በአንድ ጊዜ ተስፋ ይሞክራት በአንድ ጊዜ ይሁሉ ነገር ማሰብ በጣም ይከብዳል። እንደኔ ማለት ነው። እናንተም ንንጃ ምደግፉት አይመስለኝም። ራስን ማጥፋት ድረስ አንድ ሰው ሲደርስ ችግሩን ደብቆ ያለውን ስሜት ደብቆ አይከብድ፣ በጣም ነው የሚከብደው። እኔ እንደዚህ ያልጣበቅኳትም ነበረ። በጣም ገርሞኛል። በጣም ተናድጅ ያለው እሷንም ደግሞ በጣም አሳዝነኛለች። ከምላችሁ በላይ ማለት ነው ይሄን ያክል ዓመት ፍቅር በውስጥ ይዞ ደብቆ መኖር በጣም ከባድ ነው። የእውነቴን ነው። በጣም የሚከብድ ነገር ነው ያደረገችው። ቢያንስ እኮ ለቤተሰቦቿ ብትነግር ነግር ለጓደኞቿ ብትነግር፣ እስቲሉላ እስካሁን እንደምታፈቅረው እኛ አናውቅም። እስካሁን እንደምታፈቅረው ማለት ነው ፍቅር ደግሞ በውስጥ መያዝ በጣም በጣም ነው የሚከብደው፣ በጣም ነው የሚጎዳው። እኔ እንጃ። እኔ ነፂ አንደኛም ጎበዝ ነች፣ በጣም ነው ማደንቃት። ይሄ ሁሉ ጊዜ እንደማታፈቅረው ሆና አሁን ሲብስባት ነው ይመስለኛል ይሄንንም ነገር ያፈነዳችው። ግን ይህንን ነገር በማድረጓ እኔ በጣም ተናድጄባታለሁ እሷን ሲቀጥል ደግሞ ማለት ነው፣ አንድ ጎኗን ደግሞ ስታዩት በጣም ታሳዝናለች፣ ከምላችሁ በላይ ማለት ነው። በጣም ነው የደበረኝ። ራስን እስከ ማጥፋት ጭራሽ፣ ራስን ራስን እስከ ማጥፋት መድረስ ማለት ምን ማለት ነው? ይህ እኮ በጣም ከባድ ነው። እሱ ይኖራል፣ እሷ ራሷን ታጠፋለች። አይከብድም ይሄ? እሱ ራሱ ይህን ቪዲዮ ሲያየው ምን ይመስለዋል? አሁን አብርሀም ይህንን ቪዲዮ ሲያየው ምን ይመስለዋል? ምን ይመስላል? ይህን ቪዲዮ ስታየው ታውቃለህ ይህንን ነገር ማለት ነው መብት የመፈለግ እንዳለብ ነው ምነግረህ፣ የእውነቴን ነው ምነግረህ። በጣም የሚደብር ነገር ነው። አንተ እንደፈለክ ትሆናለህ። አንተ የፈለከውን ሰው እንደፈለክ ታገኛለ። እዚህ ጋር እህቴ እንደፈል ትሰቃያለች፣ እንዲ ባንተ ፍቅር ትሰቃያለች። ወይኔ ኧረ በጣም የሚያሳዝን ነገር ነው ፋሚሊ። የእውነቴን ነው በጣም የሚከብድ ነገር ነው። እሱ እንደፈለገ ይፈነጫል፣ እንደፈለገ ሰመደ፣ የፈለገውን ነገር ያደርጋል። እሷ እሱን በማፍቀር እዚህ እኛም አላወቅን፣ እኛ የረሳችው መስሎናል። ይጀምር ከዚህ በኋላ እሱን እንደማታስታውሰው ምና ምን የነገረችኝ፣ ብቻችን ስናወራ ማለት ነው። አሁን ላይ ደግሞ እኔ አገር ሽቶባትም ይሁን ምንም ይሁን ፊትም ላይ ደብቀው የሚቀመጥ የስሜት እኔ አልገባኝም። አሁን ላይ ራስን እስከማጥፋት ስትደርስ በጣም ነው የተሰማኝ፣ በጣም ነው እንትን ያልኩት። እና ደግሞ ቀጥ ብለ ማስተካከል ያለብህን ነገር ቀጥ ብለህ እንድታስተካክል ነው የምፈልገው። ይህ ምንም ድርድር የለውም። እኔ በእህቴ ቀልዳላል። አብርሃም እየሰማኝ ነው። ይህ ቪዲዮ መቼም ይደርስሃል። ለአብርሃም ሼር እያረጋችሁለት እንዲደርሱ አድርጉልኝ። አንተ ማን ስለሆንክ ነው? አንተ በሰው ህይወት የምቀልደው ማን ስለሆንክ ነው? ምንድን ነህ? እንደኛ እኮ ሰው ነህ። ስነስርዓት መያዝ ካለበት ስነስርዓትህን ይዘህ ማስተካከል ያለብህን ነገር እያስተካከልክ መሄድ ነው ያለበት። እኔ አንተ ባትመጣ እኔ አንተ ያለህበት ቦታ ፈልጌ መጥቼ ማግኘት እፈልጋለሁ። አንተ ፌስ ቱ ፌስ ማገናኘት ስለምፈልግ ያለውን ነገር ከወዲሁ መተ ሶልቭ ብታረግ ደስ ይለኛል። ምንም ነገር የሌለበት ማለት ነው። እኛም ከአንተ ጋር ሰጣ ገባ ውስጥ ባንገባ አሪፍ ነው። በቃ ላ አይደለ? አንተም በየደረስከበት ስምክ ባይነሳ ደስ ይለኛል። ከዚህ በፊት አንተን ወግኘ ነበረ እያወራው። ምን እያልኩ ስንት ሰው ነው እየተቆጣው ስለ አንተ አንተ ግን ያለውን ችግር መተህ ሶልቭ ማታረግ ከሆነ ችግራችንን ተነጋግረን የማንፈታ ከሆነ ከባድ ነው። አንተ እንደፈለክ ትሆናለህ፣ ይሄ ሰው ባንተ ፍቅር ታስሮ ይሰቃያል። አይከብድም? ለራስ ራሱ ስታስበው ከዛ ጋር ሌላ ሰው እንደዛ አለ፣ ከዛ እንደዛ አለ፣ አንተ እንደፈለክ ትሆናለህ። ኧረ በጣም የሚደብር ነገር ነው። የእውነቴን ነው። በጣም የሚያስቀይም ነገር ነው። ታውቃለህ፣ እኔ አሁን ምንም ማድረግ አልችልም። አታፍቅሩ አላላተም አንድ አፍቅሯለች ታዩ አልላትም። እንዴት ትተዋለች? የሚከብድ እኮ ነገር ነው። አንተ አፍቅር አታቅም። ካፈቀርክ መተህ ያለውን ነገሮች ችግሮችን መፍታት ማግኘት ካለበት ያንን ሰው አግኝታ የሚፈታ ነገር ከሆነ ፈተ የሚደረገውን ነገር ማድረግ ነው። አንተ እንደፈለግ የሆን፣ ይሄ ሰው በአንተ ፍቅር ታስሮ አይከብድም። እስኪ ስታስበው፣ እኔ ብሆን ብለህ ስታስበው ምን ይመስላል? ለራስ አረ በጣም ነው የሚደብረው። ፈናረሞ ማለት ነው። አብርሽ የምነግርህ አብርሽ ብዬሽ አቆላምጥሀለሁ እንዴ፣ አብራ የምነግርህ ነገር ማለት ነው። ከሄርሜላ ጋር እንዳይክ አልፈልግም ከዚህ በኋላ ታውቃለህ። እህቴ በአንተ እየተሰቃየች፣ አንተ ከሄርሜላ ጋር አሸሸ ገደሜ ትላለህ አይደለ? እንዳይክ አልፈልግም በቃ የመጨረሻ ማስጠንቀቂያ ማለት ነው። ከዛ ደግሞ መተ ችግሮቻችንን ብፈታ ይሻላል። እኔ አንተ ያለህበት ቦታ መምጣት አይቀርም። በጣም በጣም ነው በጣም ነው የተሰማኝ። አሁን ነፂን ደውዬላታለሁ። ነፂ ትመጣለች። ያለውን ችግር አብረ እንፈታለ የሚፈታ ከሆነ የማይፈታ ከሆነ ማግኘት ያለብንን ሰው እናገኛለን ማለት ነው በጣም ላማውይ ማለት እንትን አዲስ ሆነብኝ ስልክ። እንደዚህ የትላንቱ ቪዲዮ ካየ በኋላ እንደዚህ ቆመት አውራኛለሁ ምናምን ብዬ አላሰብኩም። አዎ በእናድድም ምንም ማድረግ ስለማይቻል ችግሮቻችንን እንፈታለን ብዬ ነበረ የማስበው። ከዚህ በፊት ማለት ነው ተነጋግረናል። እስከ ዛሬ ድረስ በውስጥ ሻምቀሽ ይህንን ስሜት እራሱ መያዘሽ በጣም ከባድ ነው። በጣም ከባድ ነው። ወንድም አለሽ፣ ለወንድምሽ መንገድ ትችያለሽ። እህት አለሽ፣ ለእህትሽ መንገድ ትችያለሽ። ጓደኛ አለሽ፣ ለጓደኛሽ መንገድ ትችያለሽ። እስቲል እስከ ዛሬ ድረስ ማለት ነው እስከ ዛሬ ድረስ እስኪያስብ ረጅም ዓመት ድረስ እያፈቀሩት ሰውን ስሜትን አለመናገር ማለት በጣም ከባድ ነው እኮ አይደለም። አልገባኝም። አሁን ለምን ነው የምትነግረኝ አንተ? እንደዚህ ለምን መልሰክ ለእኔ ተነግረኛለን? አይ፣ እኔ ድብቅነትሽም ገርሞኛል እንደገና ደግሞ ይሆናል አለ። እስከዛሬ አንቺን ባለመረዳቴም እያሳዘኝሽን ያለሽው የእውነቴን ነው የምነግርሽ። አንቺን ባለመረዳቴ በጣም እያሳዘንሽ ነው። ከዚህ በፊት እኮ ብዙ ነገር እነግርሀለሁ አይደል? ለአንተም ለሁላችሁም ብዙ ነገር ነግራችሁ ነበር፣ ግን ማለት እኔ መረዳት አልቻላችሁም ነበር። ዛሬ ምን ተገኘ ታዲያ ነፂ? እኔና አስፈላጊ አይደለም እንድንጨቃጨቅ አይደለም። መጨቃጨቅ አልፈልግም፣ ግን ዛሬም ከጎን መቆም የለብህም። እንድትቆም አልፈልግም። በቃ እንዴት ነው ማቆም? አይደለም እስከዛሬ ብቻ ይሄን ብዙ መንገዶችን ሄጃለሁ፣ አሁንም እሄድ እችላለሁ። እስከዛሬ ብቻሽ ነው ማለት ነው ይሄ ሁሉ ነገር ስንጋፈጥ ብቻሽን ነው የተጋፈጥሽው። እሱም እኔም ላንቺ ብለን መሰለኝ ይሄ ሁሉ ጣጣ ውስጥ ሁሉ አተታ ገተታ ውስጥ የገባነው አይደለ? አንቺ ግን ይህንን ስሜት ደብቀሽን ነበረ። እኔ እንኳን ማለት ያለብኝ ወይስ አንቺ ነሽ? አይደለም እኮ መደበቅ፣ ንግግርሽ ነው አሁን እያናደደኝ ያለ። እኔ እኮ ማለት ነው እኔ ማንንም ሰው አልፈልግም ከዚህ በኋላ ማንንም ሰው አልፈልግም። ማንንም ሰው ከጎኔ እንዲቆም አልፈልግም። ምክንያቱም አይደለም የት ነበራችሁ? አንቺ ጋር ነበርን ኖ ልትረዳኝ እንኳን አልሞከርክም ነበር። ነገር በሌላ ነገር ለመረዳት እኮ ግን ማለት ነው አንቺ ስሜትሽን ደብቀሽ፣ እኔ እኮ የውስጥሽን

መናገር የፈለግሽውን ነገር ተናገሪ። ለምንድን ነው በውስጥሽ የምታምቂው? ምንም አልነገርም። በቃ አይደለም። ቤት ስሜት እኮ እየየሁብሽ ነው። ብናገርም እኮ ምንም አትረዳኝም። አንተ እንዴት ነው የማልረዳሽ? ብዙ ነገር እነግራችሁ ነበር። እስኪ ለምሳሌ ምን ነገርሽኝ? ብዙ ነገር የነገርሽኝ ነገር እኮ ከአንቺ ጎን ስተተኛ ለማስባል ነበር። ስትሞክሩ የነበረው ነው እንደዛ። እንዴት የምታስቢው? ማሰብ ሳይሆን እኔ ዛሬ ግን ውስጥ የሚሰማኝ ስሜት አውጥቼ የተናገ እንደሱ ከሆነ ማለት ነው፣ ነፂ፣ እንደሱ ከሆነ ለምን ትላንትና የጀመርሽውን ነገር ለምን አሁን አጨርሹ? ማለት በረኪናውን ገዝቼልሽ ለምን አሁን አጨርሹ? እየተረዳኸኝ ካልሆነ ካልሽ ለምን አስቆማችኝ? ለምን አስቆማችኝ? እኔ እኮ ማድረግ አያቅተኝም፣ ይህን ተቀላ ማድረግ አያቅተኝም። ዛሬም አንተ ሱጣ አንተ አጠብቀኝ፣ ተከትለኝ የትምህርት ሄዳችልም እሱ ማለት ነው። መጠበቅ ካለብኝ አስሬ ይይዝሻል። እኔ ከአንተ ጋር እንደዚህ ማውራት አልፈልግም አለም መጠበቅ ካለብኝ አስሬ ይይዝሻል እኮ እኔ ራሴ እንዳጠፋ ከፈለግ ገዝተህ ስጠኝ። አሁንም ማላረገው መስሎህ ከሆነ በጣም ትሳሳታለህ። እሰጥሻለሁ። የእሱ አይነት ስሜት ካለሽ አትረዱኝም። የሆነ ነገር የምትይ ከሆነ እስከ ዛሬ ድረስ አንቺን በመረዳት አይደል አብረን ይሻለ ነው። ምንድነው የምታስቢው? ቆይ ምን ማለት ነው? ለእኔ መደገፍ ሲገባችሁ ለሌላ ሰው ነበር። በቃ ይሄ ሁሉ ልፋታችን ከንቱ ነው ማለት ነው እኮ። ይሄን ስሜት አውጥቼ መናገሬ ትክክል ነኝ። አሁንም ቢሆን ማለት ነው ከዚህ በላይ እኔ መያዝም አልፈልግም፣ መደበቅም፣ መጎዳትም ምናምን አልፈልግም። ነፂ፣ ይሄን በመናገሬ የእውነት ማለት ነው በጣም ደክሞናል እኮ እኛ በጣም በጣም ነው የምልሽ። አንቺ በምታመጭው መዘዞች ማለት ነው እኛ እንትን ማለት በጣም ሰልችቶናል፣ ሰልችቶናል። ምንም ያመጣሁት ነገር እኮ የለም እኔ ምን እየተናደድኩሻለሁ እኮ ማለት ነው? ይኸውልሽ ነፂ አልተረዳሽኝም። አሁንም እራስሽን በማጥፋትሽ ነው እየተናደድኩ ያለሁት። እኔ አብርሃምን አታፍቅሪው አይደለም ያልኩሽ፣ ብልሽም ደግሞ አታቆሚ። ግን ማለት ነው እራስሽን ማጥፋት አለብሽ ወይ? ምን ማለት ነው? ምንም አማራጭ የለኝም በቃ። ስለዚህ አሁንም መቀጠል ትችያለሽ። ከዚህ በላይ እኔ ነገሮችን መያዝም አልችልም መሸከም አልችልም። በቃ እስኪ ለምሳሌ ምን አይነት ነገር ተሸክመሽ ነው እኮ አንተ አይገባህም። ብናገር እንደ እየነገርኩህ እኮ ነው። ደጋግ የማይደም አልረዳም ልበልሽ እሺ፣ ወንድ ነኝና ማለት ነው። ነገር ራስን ማጥፋት መፍትሄ ነው፣ ስህተት ሊሆን ይችላል። ጭራሽ አይን ሹላ ታውሯል ማለት እኮ ነው። በሱ ፍቅር አይን ሹላ ሁሉ ነገርሽ ታውሯል ማለት ነው። ቀጣይ ደግሞ ራስሽን ተሰቅያለሽ ማለት ነው። ሰው ከሌለ ራስሽን አንጠልጥለሽ እናገኝሻለን ማለት እኮ ነው። ምን ማለት ነው ይሄ? እሱ እንደፈለገ የሆነ አንቺ እንደዚህ የምትሆኚ ምን ማለት ነው? እስኪ ተናገሪ እኮ። እኔ ይኸውልህ፣ ጸግሽ እኔ ልንገርህ አንድ ነገር ልንገርህ ዛሬ እኔ የማልፈልገው ነገር አለ። በቃ ሄርሜላን ከአብርሃም ጋር ማየት አልፈልግም። ብዙ ጊዜ ተናግሬዋለሁ አይደል? ይህን ነገር ለአንተም ዛሬ ፊት ቆም ይናገራለ። ምክንያቱም ትላንት የተናገርኩት ነገር ስለሆነ ዛሬ ምንም ደብቀው ነገር የለም። በቃ ማየት አልፈልግም። ያንን ነገር ማድረግ ከቻልክ አድርግልኝ እሺ። ይሄ ነው አንዱ ዋንኛ ችግርሽ፣ ይሄ ነው። በቃ ሄርሜላን ከአብርሃም አርቀሽ። ይሄ ነው ዋንኛ ችግርሽ። ግልጽ አድርገሽ አሁንም ነገሮቹን እንድትነግሪኝ ነው የምፈልገው። ዋንኛ ችግርሽ ኤርሜላ ነች። ኤርሜላን አስቆማለሁ ከዛስ ሌላ ምትፈልጊው ነገር ንገሪኝ እኮ። ከዚህ በኋላ ግን ማለት ነው ቤተሰባችንን የሚያዋርድ ነገር እና በቃ አይደለ፣ የሚያስጠላ ነገር ማለት ነው። እንዴ ያልፈልግም ነፂ፣ ትሰሚኛለሽ አይደለ? እንዴ ያልፈልግም። ከዚህ በፊት የተሰቃየን ነው ይበቃል። ሆስፒታል ገብተን ታውቂያለሽ። አንቺ ምንም እኛን እየተረዳሽ አይደለም፣ እኛ ግን አንቺን እየተረዳን ነው። እንደዚህ ባታወሪ ደስ ይለኛል። ገባካውንኒ ለማንም ማስበታይ ምላይ ደለኝም እንደዛ ነው ነገሩ። እኮ ለማንም አላሰብም ከዚህ በኋላ። ስለዚህ ማለት ነው ቀጥታ ወደ አዲስ አበባ ትሄጃለሽ እንዴ? ለምን ሁሌ ወደ አዲስ አበባ ትሄጃለሽ? በቃ እኛ አንቺን መጠበቅ ሰለቸን። አንቺ የሆነ ነገር ራስሽን ብታደርጊ እኮ እኔ ማድረግ ከፈለግኩኝ እኔ እታርፋለሁ። እንዴ አይ አዲስ አበባ ስለሄድኩኝ እኔ አትጠብቀኝም። ይሄንን ልንገርህ፣ የሚጠብቅሽ ሰው ስላለ አይደለም እዚህ ሆነክ ለእኔ ማድረግ የፈለግከውን ነገር አድርግ። ነገርኩሽ እኮ ኤርሜላን ከሆነ ኤርሜላን አስቆመልሻለሁ ብዬሻለሁ። ከዛ ውጪ ማለት ነው ይሄ ዚባዚንኪ የሆነ ነገር ምናምን ነገር አልፈልግም። እኔ አሁንም የምነግርሽ ማፍቀር የራስሽ መብት ነው፣ ግን ፍቅርሽ ደግሞ በልክ ቢሆን ኖርማል ነው። ይሄ ፍቅር ሳይሆን ማለት ነው ራስን መጥላት ነው። ፍቅር እንደዚህ አያረግም። ራስን ራስሽን ጠልተሽዋል ማለት እኮ ነው፣ እስከዚህ ደረጃ እስከምትደርሺ ድረስ ምን ማለት ነው ይሄ? እስኪ አስቢው ለራስሽ፣ እዚህም ተሰቃይተሽ፣ ለኛውም ቤት ተሰቃይተሽ ከባድ አይደለም? አንቺ እኛ እኛን ትተሽ ትሄጃለሽ፣ እኛም በሀዘን ተቃጥለን ምን ማለት ነው? እስኪ ቆም ብለሽ አስቢ፣ እስኪ ነገራቶችን። የሆነ ነገር ስታደርጊ ቆም እያልሽ የሆነ ነገር ስትረግጪ አይተሽ ካልሆነ ማለት ነው ረግረግ መሬት ላይ ከሆነ ትገቢያለሽ ማለት ነው። እንዴ አንቺ አንቺ የራስሽ ስሜት ብቻ ነው እንደምትከተዩ እራስሽን ብቻ ነው የምታዳምጪው። ሌላው ሰው ቤተሰብስ፣ እናት አባት፣ ጻክሽ ወልና ተበጣ። አይ አይበቃኝም፣ አይበቃኝም። የሰራሽው ስራ ጥሩ አይደለም። እሺ፣ አንተ የፈለከውን ነገር አውራው፣ በቃ ለዚህ እኮ እኔ ጠራኸኝ። እሺ፣ እኔ አሁን ልሂድ። ምንም የምታደርግልኝ ነገር የለም። ምንም አታደርግም አይደል? አረግልሻለሁ እያልኩሽ እኮ ነው ኤርሜላን አስቆምልሻለሁ፣ ኤርሜላን አስቆምልሻለሁ እያልኩ እኮ ነው። አደርጋለሁ ግን ማለት ነው። ራስሽን ማጥፋት ተገቢ አይደለም፣ ተገቢ አይደለም። ለማን ደስ ይበለው ብለሽ ነው? አንቺ ራስሽን ብታጠፊ እሱ ደስተኛ ሆኖ ይኖራል? በቃ ጨረስክ? አውርተ ማውራት የፈለግከውን ነገር ሁሉ አውርተ ጨርሰሃል። ማለት ለእኔ ማድረግ የፈለከውም ነገር ካለ አድርግ። እኔ አያገባኝም ከዚህ በኋላ ማለት ስለዛ፣ ከዚህ በኋላ እየጠራህ ማጨልሽ። አንደኛ ነገር የምነግርሽን ስሚ ነፂ። አንደኛ ኤርሜላን አስቁምልኝ ነው አይደለ ያልሽው፣ ሁለተኛ ደግሞ አብርሃምን ማግኘት ትፈልጊያለሽ ነው አይደለ፣ በቃ ስሜትሽ እንደዛ ነው እንደተረዳሁሽ። አብርሃምን ማግኘት ትፈልጊያለሽ፣ ሰንበዲ ከአብርሃም ጋር መውራት ያለብሽን ነገር ታወሪያለሽ። እንሂድ አሁን የት ነው የምንሄደው? አብርሃም ያለበት ቦታ። ይሺሽ መሄድ እፈልጋለሁ። አይደለም ማድረግ ማለት የማትችለውን ነገር አደርጋለሁ አትበል። አደርገዋለሁ አትተማመኝብኝም። ኖ እኮ የት ነው የምንሄደው? የት ነው ያለው? አሁን መልስ መስጠቱ ይቀላል፣ መሄድ ይቀላል። እኔ አልሄድም ፀጋሽ። ማለት አይደለም እኔ ባገኘው ምናምን ደስ ይለኛል እኮ። ግን ስለዚህ ምንድን ነው የምትፈልገው? እርግጠኛ አይደለሁም። የት ነው የምትወስደኝ? ነገን እንዴት ልየው? መልካም አድርጌ